አንድም ቀን እንዲሆነ አንድ ሰው አባ ቤተክርስቲያን ግቢ ውስጥ ጸሎት ወደሚያደርጉበት ቦታ ሄዶ ሰላምታ ከሰጣቸው በኋላ አባቴ ላብድ ነው የማልብ ወጣው መከራ ውስጥ ገብቻለሁና ያድኑ አለ፣ እምባ እየተናነቀው አባም አየት ታደረጉትና ልጅ፣ የሰዎችን ችግር ከመጀመሪያ እስከ መጨረሻ የሚያውቅ ፈጣሪ እርሱ ለችግር መፍትሔ ስጥ ግን ምን ሆነ ነው አሉት። በርህራይ ላይ የተመለከቱት አባቴ፣ ከልጅነቴ ጀምሮ ልክ እንደ ወንድም አንድ ላይ አብረን ያደግነው ጓደኛ ነበረኝ። ይኸው አሁንም በክፉ በደጉም ሳንለያይ እዚህ ደረስን። ሁለ ነገሬ ነው። ታዲያ ትዳር ቢይዝም የትዳር አጋሩ ገንዘብ ስለምታባክን ምንም ጥርስ ሊይዝ አልቻለም። ጥርሱን ነግሶ ቢያንስ ለልጆቹ ማረፊያ ጎጆ ሊሰራ ፈልጎ እናት አባቱ ጋር ባላገር ገብቶ መሬት ሽጦ መጣ። ለጊዜው እዚህ ቦታ ገዝቶ ቤት ሊሰራበት ገንዘቡ በቂ ስላልሆነ ሌላ እስከሚጨምርበት ድረስ ይህ ገንዘብ ሚስቱ ከሰማች ያው ለዚህ ለዚያ እያለች እንዳያባክኑት ፈርቶ እኔ ጋር ባደራ አስቀመጠ። በሥራ የተዋወቅኩ ጓደኛዬ ደግሞ በጣም ተቸግሮ እንዳበድረው ጠየቀኝ። ሲመልስም ከነወለዱ እንደሚመልስልኝ ቃል ገባልኝ። እኔም በቅንነት ወለዱ ለጓደኛ ይጠቅመዋል ብዬ ለዛኛው ጓደኛዬ በእምነት ሳላስፈርመው ያለምንም ዋስትና ሰጠሁት። በቃ ከዛ ቀን ጀምሮ ወይም ከዛ ቀን ወዲህ አይቼው አላውቅም፣ ጠፋብኝ። ከዛሬ ነገ መጥቶ ይመልስልኛል ስል ይኸው ሁለ ነገር ይተስተካክሎልኛል። መሬቱን ገዝቼ ስራ ልጀምር ስለሆነ ገንዘቡን አለኝ። አባቴ ከየት አምጥቼ ልስጠው? ያኛው ትፈልግ ባስፈልገው ጠፋ። ከራሴ እንዳልሰጠው እንኳን ይህን ያክል ብር እሩቡም የለኝ። ምን አባቴ ላድር? ምን ይዋጠኝ? ምንስ ብዬ ልንገረው? ሰማይ ተደፋብኝ። እንደው እሱን ከማጣና አምኖ ሰጥቶኝ ከሚስቱ ብሼ ከማስቀየመው ራሴን ባጠፋ እመርጣለሁ አባቴ ምን ላድርግ ምን ይመክሩኛል አለ እምባው በጉንጮቹ እየወረደ አባ አቀርቅረው ትንሽ ካሰቡ በኋላ ለመሆኑ ገንዘቡ ስንት ነው ብለው ጠየቁ እሱም እምባውን እየጠራረገ ነገራቸው አባ ደነገጡ ይህን ያህል ገንዘብ ያለ አንዳች ውል እንዴት አንተስ ትሰጣለህ ልጅ ወንድምን ማመን መልካም ቢሆንም ጊዜው ከፍቷልና ትንሽም ቢሆን መተማመኛ ያስፈልግ ነበር። ልጄ አይዞ ፈጣሪ አይተውህም አሉና ትንሽ ሲያስቡ ቆይተው፣ ልጄ እስቲ ለአንድ ለሦስትና ለሰባት ቀን መልስ እስካገኝ ድረስ ፈጣሪን በጸሎት ልጠይቅ አንተም ጸልይ ልጄ። ፈጣሪ ለእኔ የሚነግረኝን መልስ እስክታገኝ ድረስ አደራ ብስጭትና ሐዘኑን ተወት አድርገህ ወደ ፈጣሪ ብቻ መልክት እሱ ሁሉን ያስተካክላል። ብለው አቡነ አድርሰው አረጋግተው ሸኙ። አባ እሱን ከሸኙ በኋላ ትንሽ አሰብ አደረጉና ይሁን ፈጣሪ ይርዳኝ፣ እሱ የሁሉንም ልቦና ያውቃልና ከመከራ መውጫውን መንገድ ያዘጋጃል ብለው አቡነ ደገሙና እሳቸው ካሉበት ከተማ በንቃት በዘመናዊነት በሰው ብዛት ሻል ወደምትለው ጎረቤት ከተማ በእግራቸው ጉዞ ጀመሩ። ጥቂት እንደተጓዙ ፈጣሪ አዞላቸው አንድ ባለመኪና ወደሚፈልጉት ከተማ አደረሳቸውና መርቀው ከሸኙት በኋላ ቤተ ክርስቲያን ሄደው ከአጥሯ ጥግ ስር አደሩና በጠዋት ጸሎታቸውን አድርሰው በየሆቴሉ፣ በየሱቁ፣ በየገበያው እየተዘዋወሩ ይለምኑ ጀመር። አባ እየለመኑ ያገኙትን አመስግነው እየተቀበሉ አንድ ትልቅ የልብስ መደብር መሸጫ ደረሱ። ስለ እግዚእትነ ማርያም ስለ መድኃኔ ዓለም ብላችሁ ተዘከሩ አሉ በትህትና። የመደብሩ ባለቤት ከጓደኛው ጋር ቁጭ ብለው ይጨዋወቱ ነበርና አባን ከእግር እስከ ራሳቸው ካያቸው በኋላ እዚህ ከተማ ውስጥ ለምኖ ከመብላት ወደ ገዳም ሄደው ገዳምን ቢያገለግሉ አይሻልም? አለ እየገላመጣቸው። ጓደኛው ቀበል ላደረገና አራተወይ ከዚህ ከተማ ውስጥ ጠጅ፣ አረቄ፣ ለስላሳና ምግብ ለምደው የገዳም ደረቅ ዳቤ መች ይቀመስላቸዋል። እኔ የሚገርመኝ የተገደዱ ይመስል ሳይበቃቸው የመነኮሱና ከተማ ገብተው ለሃይማኖታቸው ለእኛም ማፈሪያ ይሆናል፣ አለ። ባለቤቱም ቀበል አድርጎ ያለማመኑን ዘዴ ሲያውቁበት ያልተቃጠለውን ቤተ ክርስቲያን ተቃጠለ ያልተዘረፈውን ቤተ ክርስቲያን ተዘረፈ ያልተቸገረውን ተቸገረ እያሉ ሱቲና ጥላ ከአንድ ወገን አቃጥለው መጽሐፍ ከአንድ ወገን አቃጥለው ሲለምኑ ውለው ሲመሽ እስቲ የለመንኩት ሰው ቢያየኝ ምን ይለኛል እንኳን ሳይሉ መጠጥ ቤት ውብ ብለው ሲጠጡና ሲሰክሩ ታገኛቸው እነዚህ የሃይማኖት አሰዳቢዎች አባ የሚሉትን ሁሉ አንገታቸውን አቀርቅረው ሲያደምጡ ከቆዩ በኋላ ልጆቼ እርግጥ ነው እንደኔ አይነቱ ወንበዴ መልካም ምግባር የሌለው ያላችሁትን ሁሉ አድርጎ አስመርሯችሁ ይሆናል። ግን መቼም ስንዴን ከእንክርዳድ የሚለየው ፈጣሪ ብቻ ቢሆንም በአንዱ ኃጢአት፣ አንዱን ከመውቀስ ካላችሁ ስለ ፈጣሪ ብላችሁ መስጠት፣ ከሌላችሁ ካለው ያድርስ ብላችሁ መሸኘት እንጂ እንደዚህ ልብ የሚሰብር ንግግር ምን ያደርግ ምንናደርግ ወደን እኮ አይደለም ሰውንን እውነተኛውንና ሐሰተኛውን መለየት አቃተን። አጭበርባሪው እኮ በዛ አለ፣ የሱቁ ባለቤት ባነጋገራቸው ደንገት ብሎ እሱ ስልክነህ። ግን ማንም ሰው ስመ እግዚአብሔርን ጠርቶ ከጠየቀ ከቻልክ ሳትጠራጠር፣ ክፉ ሳትናገር፣ ሳትገላመጠው፣ ሳታቆሽሸው ትተቸው፣ ስመ እግዚአብሔርን ስለጠራ ብቻ ስጠው። እሱ ለሁሉ ስጡ ብሏልና፣ የለማኝ አጭበርባሪ እንኳን ቢሆን ምጽዋቱ ምጽዋት ሳይሆን እሳት ነው። ራሱን ያቃጥለዋል። ሰጪው ግን ስለ ስሙ መጽውቷልና ዋጋው በምድር በረከትን በሰማይ መንግስቱን ያገኛል። ስለዚህ እናንተ ከፈጣሪ የተሰጣችሁን በረከት ስሙን ለጠራ የቅዱሳኑን ስም ለጠራ በእምነት ሆናችሁ የቻላችሁትን አድርጉ እንጂ እንዲህ የመረረ ንግግር አትናገሩ ልጆቼ። እያጨዳችሁ አትፈት፣ አደራ ብለው ወደ መንገዳቸው መራመድ ሲጀምሩ እንዴ፣ አባቴ እንዲሁም አሄዱ ብሎ ገንዘብ ሊሰጣቸው እጁን ሲዘረጋ ልጄ፣ ለማኝም እኮ ደስ ብሎት የሚቀበለው ደስ ብሎት የሚሰጠውን ነው። እንግዲህ እየተማረርክ የሰጠኸኝ ለእኔም ከሬት የመረረ ነውና አልቀበልህም ልጄ አሉና መንገዳቸውን ሊቀጥሉ ሲሉ ይቅር ይበሉን አባቴ፣ አጥፍቻለሁ ይማሩ ብሎ እግራቸው ስር ወደቀ። አባ ደንገጥ ብለው አነሱትና፣ ምን ነው ልጄ? የኃጢአቴ ማዕበል እየናወጠኝ ሌላ ኃጢያት ትጨምርብኝ? አሉ። በትህትና አባቴ ይቅር ይበሉኝ፣ ትንሽ ቁጭ ብለን ይምከሩኝ፣ በጣም ተሳስቻለሁ። ስለ ፈጣሪ ብለው ስለ እናቱ ብለው ይቀመጡ አለ በዓይኑ እምባ ሞልቶት። እሺ ልጅ እንኳንስ የልጇና የእሷ ስም ተጠርቶ እንዲሁ ቢሆንስ፣ እኔ ከሁሉ የማንስ ውዳቂ ነኝ እንዴት እለመናለሁ አሉና ባሳያቸው ቦታ ቁጭ ብለው በሆዳቸው አቡነ ደገሙ። አባቴ በርግጥ ችግሮትን የሚያውቁት እርስዎ ኖት። መቼም ሰው ካራበው ካልጠማው ካልቸገረው ሰው ፊት አይቆምም። ምን ችግሮት ነው አለ እጁን እያፍተለተለ ልክንህ ልጅ? የሰው ፊት እሳት ነው፣ ያንገበግባል። ግን ለሰው ሰው ነው ለችግሩ ደራሽ። አንድ ሰው ከባድ መከራ ሲገጥመውና ብቻውን መወጣት ሲያቅተው ግዴታ የሰዎችን እርዳታ ያስፈልገዋል። ልጄ! እኔን ሰው ነህ ብሎ ከሰው ቆጥሮኝ አንድ ወዳጄ እኔ ጋር ብር ባደር አስቀመጠ። ይህን ያወቀ ሌባ በሌለሁበት ቤቴ ሰብሮ ገብቶ ዘረፈኝ። ያ ሰው መጥቶ ብሬን አለኝ። ምን ብዬ ተዘረፉ ልበለው? ስለዚህ እዚህ ይጠፋብኛል ብዬ ሌላ ጋር አስቀምጨዋለሁና ላምጣልህ ብዬ ይኸው ወደ ልመና ገባሁ። ንብረት ኖሮኝ ሸጬ አልከፍለው ያለኝ አንድ ተስፋዬ ልመና ነው አሉ። ፈጣሪ ስለ ውሸታቸው እንዳይቀጣቸው በልባቸው እየተማጸኑ ሁለቱም ከልባቸው አዘኑና፣ ምን ያህል ነው አባታችን? አለ የባለመደብሩ ጓደኛ ገንዘቡ ይህን ያህል ነው፣ አሁን ግን ለምኜ ይህን አግኝቻለሁ የቀረውም ፈጣሪ ያሟላልኛል አሉ በትሕትና አቀርቅረው። የያዙትን ብር ተቀብሎ ጠሩና ቀሪውን አስበው። ጓደኛሞች ትንሽ ከአባ ፈቀቅ ብለው ተማከሩና አባታችን ያሉት ገንዘብ ይህን ያህል ነው፣ ቀሪው ይህን ያህል ነው። በቃ እርሶ ከምትንከራተት ቀሪውን እኛ እንሞለዋለን እርሶ ብቻ በጸሎት ይርዱን አሉ። አባ ከመቀመጫቸው ዘለው ተነሱና ወደ እግራቸው ዝቅ ብለው ልጆቼ፣ ፈጣሪ ያላሰባችሁትን ሲሳይ ይስጣችሁ፣ የያዛችሁት የረገጣችሁ፣ ለእናንተ ያሰባችሁት፣ ለእናንተ የተመኛችሁ ሁሉ የተባረከ የተቀደሰ ይሁን፣ ዘራችሁ ይባረግ ብለው ከአንጀታቸው መረቋቸው። አሜን አባታችን፣ ይህን በሚሊዮን የማይገኝ ምርቃትና ጸሎት ሊያሳጣን ነበር ሴጣን ቅድም ያስቀባጠረን፣ አለ። በምርቃታቸው ከልቡ ተደስቶ አይ ልጄ በእኔ ሀጥኑ ምስጋናና ጸሎት ሳይሆን የእናንተ ቅን ልብና መልካምነት ፈጣሪ በምድርና በሰማይ ዋጋችሁን እጥፍ ድርብ አድርጎ ይክፈላችሁ ብለው መርቀዋቸው ብሩን ተቀብለው ይህን ያደረገላቸውን ፈጣሪያቸውን ከልባቸው እያመሰገኑ ወደ በዓታቸው ተመለሱ። በማግስቱ ጠዋት ያ ሰው ወደ ቤተክርስቲያን መጥቶ ደጃፍ ላይ ድፍት ብሎ ሲጸልይ ተመለከቱትና አጠገቡ ሄደው ጸሎቱን ጨርሶ እስኪነሳ ድረስ ጠበቁና ሰላምታ ሰጡት። ክው ብሎ ደነገጠና ምን ነው አባቴ ሱበ ይገባልሃለው ብለውኝ ተስፋ ሰጥተውኛል ነበር። ምን ነው ፈጣሪ ለእሷ ተጸልዩለት አለ እንዴ? አለ ተስፋ በቆረጠ ሁኔታ። አባ ፈገግ አሉና ኧረ አይደለም ልጄ፣ ፈጣሪ እንዴት እንደዚህ ይላል? እሱ የሰውን ችግር የሚፈታበትን መንገድ ያመቻቻል እንጂ ይህንስ አይልም። እኔ እንደሱ ያልኩህ ድሮ ገና ሳልመነኩስ በፊት ትንሽ ንብረት ነበረኝ ያንን ሸጬ ሰው ጋር አስቀምጬ ነበር። የአደራ ያስቀመጥኩት ሰው ነገ ተነጎዲያ ወዲያ ካለኝ ብዬ ነበር፤ ሦስት ቀን ወይም ሰባት ቀን ያልኩ። ፈጣሪዬ ግን እኔ ካሰብኩት በላይ አድርጎልኝ ገንዘቤን ወዲያው ሰጠኝና ተመለስኩ። ልጄ ፈጣሪ ከጭንቀት ገላግሎሃልና እንካ፣ እንካ ውሰድና አደራህን መልስ አሉት የያዙትን ብር በጨርቅ እንደተጠቀለለ ወደሱ እያቀረቡ ሰውየው ማመን አቅቶት አንዴ ገንዘቡን አንዴ አባን ሲያይቆይቶ አባት በእውኔ ነው በህልሜ ወይስ ቀልድ ነው አለ አይኑን እያሻሸ አይ ልጄ በእርግጥ ያላሰቡት ነገር ሲከናወን ያስደነግጥ ሆኖም ፈጣሪ ካለ ከዚህ በላይ ይሆናልና እሱን ከልብህ አመስግን እንጂ አትጠራጠር ልጅ አሉ በትህትና አባቴ በፍጹም ይሄ አይሆንም። እርሶ ወደፊት መጦሪያዎት ነው፣ ደግሞ ሌላም ሌላ በጎ ነገር የሚሰሩበት ነው። እንዴት ከእርሱ እወስዳለሁ? አባቴ ይህን አላደርግም፣ አለ እጁን ወደ ደረቱ እየሰበሰ። ልጄ የወደፊቱ ጧሪዬ፣ ሆነ በጎ ስራ የሚያሰራኝ ፈጣሪዬ ነው። ነገ ይህን እናደርግበታለሁ ብዬ ዛሬ አንተ ስትቸገር ቆሚ አላይም። ነገ የኔም ያንተም አይደለችም ነገ የሚፈጠረውን ክፉም ይሁን በጎ አላውቅም። የኛ ቀን ዛሬ ናትና በዛሬዋ ቀን ጌታ የሰጠህን በረከት መክፋት አግባብ አይደለም። ይህ ፈጣሪንም እኔንም ማሳዘን ነው። ደግሞስ ዕድሜና ጤና ሰጥቶ ካቆየን አንተ ልጄ እያለህ ትጦረኛለህ፣ ቢቸግረኝ ትረዳኛለህ። ስለዚህ አታስከፋኝ፣ ወስደ ስጠውና እሱም የተመኘውን ሰርቶ ከነቤተሰቡ ደስ ይበለው ብለው በግድ ሰጥተው አቡነ አብረው ደግሞ ተለያዩ። በዛው ሳምንት አባ ለልመና ሄደውበት ወደ ነበረው ከተማ ለጉዳይ ሄዶ ነበርና ያ ባለመደብር ስለሚያውቀው ጎራ ብሎ ሲጨዋወቱ ስለ አባ ነገር አንስቶ አጫወተው። ስለ ትህትናቸው፣ ስለ መልካምነታቸው፣ ምክራቸው፣ በአጠቃላይ ስለ ጥሩ ስብዕናቸው ነገረው። ያ ሰው ደነገጠ፣ ተንቀጠቀጠ። ለካ አባ ለምነው የሰው ፊት ገርፏቸው ነው የሰጡኝ። እንባው እንደ ጎርፍ ፈሰሰ። ያ ባለመደብር ግራ ተጋብቶ ምክንያቱን ጠየቀው። አይ በዚህ ዘመን እንዲህ ያለ አባት መገኘቱና እኚህን አባት ባለማወቄ ቆጭቶኝ ነው ብሎ የሄደበትን ጉዳይ ጥሎ እየተቻኮለ ወደ አባ ሄዶ እግራቸውን በእምባው እያራሰ አባቴ ለኔ ብለው የሰው ፊት እየገረፉት ያለ ደረጃዎት ዝቅ ብለው አይገቡ ገብተው ዕዳዬን ከፈሉልኝ ወዮ ለኔ ወዮታለብኝ እያለ አነባ አባ ቆጣ ብለው ልጄ የአንዱን ሸክም አንዱ ቢሸከም ፈጣሪ ደስ ይለዋል እንጂ አይከፋውምና፣ በልታው፣ ይህ ምስጢር በእኔና ባንተ ይቅር ብለው አባብለውና በዛ በማይጠገብ ምክራቸው መክረው አጽናንተው ወደ ቤቱ ሸኙት። ኬብሮን አውደ መጻሕፍት የአባ ዘራስ ምክር ደራሲ እማሆይ እህተ ማርያም ይፍሩ ከአሰቦት ወገግ ቅድስ ሥላሴ እና አቡነ ሳሙኤል ገዳም የአባ ዘራስ ምክር ቢያነቡት ያተርፉበታል። ኬብሮን አውደ መጻሕፍት እነዚህንና ሌሎችን አስተማሪ መንፈሳዊ መጻሕፍቶችን ጥቆማ ለማግኘት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሆኑን።